አዲሱ የንብረት ማስመለስ አዋጅ እና የምርመራ ስራ እንዴት ይከናወናል? ይህ በጠበቃ መሃመድ መብራት የተዘጋጀ የሚቀርብላቸው የህግ ፕሮግራም ነው። በዛሬ ፕሮግራም እንግዲህ የንብረት ማስመለስ አዋጅ በአዲስ መልክ እንደጸደቀ ይታወቃል። የህዝብ ተወካዮች ምክር ቤት የአዋጅ ቁጥር 1334/2017 በሚል ባጸደቀው አዋጅ መሰረት የምርመራ ስራ እንዴት እንደሚከናወን ለመግለጽ ያህል በዚህ አዋጅ መሰረት እንግዲህ የምርመራ ስራ የሚያከናውኑ በአዋጁ ስልጣን የተሰጣቸው ወይም ሊዋቀሩ የሚችሉ አካላት ናቸው ማለት ነው። እነዚህም መርማሪ በሚል የተጠቀሰ በፍትህ ሚኒስቴር ስር የሚዋቀር የምርመራ ስራ የሚያከናውን አካል ወይም አቃቢ ህግ ነው ማለት ነው። አቃቢ ህጉም ለዚህ አላማ ለዚህ ለንብረት ማስመለስ አላማ የተዋቀረ ሚኒስትሩ የሚያዋቅረው አካል ወይም መርማሪ ነው ማለት ነው። ከዚህ አካል ውጭ ወይም ከዚህ ምርመራ ተቋም ውጭ ወይም የምርመራ ስራ ከሚያከናውን አካል ውጭ ሌሎች እስከዛሬ በህግ ስልጣን የተሰጣቸው የወንጀል የምርመራ ስራ የሚያከናውኑ ተቋማት ይህን የንብረት ማስመለስ አዋጅ በሚመለከት ስልጣን የመርመር ስልጣን የላቸው፣ ማለት ነው። በተለይ በአዋጁ አንቀጽ ዘጠኝ ንዑስ ቁጥር አንድ ላይ እስከዛሬ የወንጀል የመርመር ስራ የሚሰሩ ፖሊስም ይሆን አቃቢ ህግ ይሄንን አዋጅ በተመለከተ ጥቆማ ከመስጠት ውጭ በራሳቸው የምርመራ ስራ አያከናውኑ ማለት ነው። ጥቆማ የሚሰጡት በፍትህ ሚኒስትር ለተዋቀረው መርማሪ ለሚባል አካል ወይም በፍትህ ሚኒስትር ስር ለሚዋቀር ይህን ስራ ለሚሰራ አቃቢ ህግ ብቻ ነው ማለት ነው። ከጥቆማ ስራ ውጭ ሌላ ስልጣን አልተሰጣቸውም ማለት ነው። በሌላ ሁኔታ እንግዲህ በዚህ አዋጅ መሰረት የኮምፒውተር የስልክ፣ የባንክ ሂሳብ የመጥለፍ ይሁን ምስል የመቅረጽም እንዲሁም ድምፅ የመቅዳት ስራዎች ይሰራሉ ማለት ነው። እነዚህ ስራዎች ሲሰሩ በአዋጁ መሰረት ከፍርድ ቤት ስልጣን ሊያገኝ ይገባል ማለት ነው። የምርመራ ስራውን የሚሰራው አካል ከፍርድ ቤት ትዕዛዝ አውጥቶ እነዚህን ስልክ የመጥለፍም፣ የኮምፒውተር ዳታዎችን የመጥለፍ፣ የባንክ ሂሳቦችን እንደዚሁ ምስል የሚሆን የቪዲዮ የሚሆን የድምፅ የመቅዳት ስራ ሲሰራ ከፍርድ ቤት ትዕዛዝ ሊያወጣ እንደሚገባ አዋጅ ቁጥር በአዋጁ አንቀጽ 11 ላይ የተጠቀሰ ተጠቅሶ ይገኛል ማለት ነው። ነገር ግን አስቸኳይ ሁኔታ ካጋጠመ የፍርድ ቤት ትዕዛዝም ሳያወጣ ለሚኒስትሩ ወይም ውክልና አለው ኃላፊ በማመልከት እነዚህን ስራዎች መስራት እንደሚችል። እነዚህን ስራዎች ከሰራ በኋላ ግን ለፍርድ ቤት እንደሚያቀርብ ተጠቅሷል ማለት ነው። እንግዲህ እስከ ዛሬ እነዚህ ስራዎች ሲሰሩ በሌሎች አዋጆች የሚሆን በሌሎች ሕጎች እነዚህ ስራዎች የሚሰሩ በፍርድ ቤት ትዕዛዝ መሰረት እንደሆነ ይታወቃል። ነገር ግን አስቸኳይ ሁኔታ ሲያጋጥመው ይህ ምርማሪ አካል እነዚህን ተግባራት ያለ ፍርድ ቤት ትዕዛዝ ሊሰራ እንደሚችል ተጠቁሟል ማለት ነው። በሌላ ሁኔታ በዚህ አዋጅ እንግዲህ አዋጁ ከመጽደቁ በፊት ወደኋላ አስር አመታት የተፈራ ሀብት ሊመረመር ወይም ሊወረስ ወይም ክስ ሊቀርበት እንደሚችል ተጠቅሷል። ነገር ግን ይህ ሊሆን የሚችለው የንብረቱ ግምት አስር ሚሊዮን ብር እና ከዛ በላይ ሲሆን ነው ማለት ነው። ከዛ ውጭ የሆነ ንብረትን መመርመር አይቻልም ማለት ነው። ከአስር ሚሊዮን ብር በታች ዋጋ ያለውን ንብረት ለማስመለስ የምርመራ ስራ እንደማይጀመር ተጠቅሷል ማለት ነው።